ሰላም ጤና ይስጥልኝ ውድ አዲስ ኢንሳይደር ቤተሰቦች፣ እንደምን ቆይታችኋል? ለሰዓቱ መደመጥ ያለባቸውን ዋና ዋና ዜናዎችን አሁን ወደ እናንተ የምናደርስ ነው የሚሆነው። አብራችሁን እንድትሆኑ እየጋበዝን በሰዓቱ ከምናሰማችሁ ዜናዎች መካከል የአማራ ክልል ዳኞች ማህበር ፌዴራል መንግስቱ የወሰነው አዲሱ የደሞዝ ጭማሪ በክልሉ ለሚገኙ ዳኞችና ለዳኞች አስተዳደር ጉባኤ ተሿሚዎች እስካሁን ተፈጻሚ እንዳልሆነ አሳውቋል። ይህንን ጉዳይ ለምን የሚለውን ወደ እናንተ በዝርዝር የምናቀ ሲያቀርብ ነው የሚሆነው። በተመሳሳይ በአማራ ክልል ግጭት ውጫዊ ኃይሎች ተሳትፎ እያደረጉ ናቸው ያለው አብን የኤርትራ ሀገርነት ላይ ጥያቄ አለኝ ስለማለቱም እንደዚሁ ወደ እናንተ የምናደርስ ይሆናል። ከግንቦት አምስት በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታውቋል። እንሞታለን እንጂ እንደ አዲስ አንመዘገብም እያለም ይገኛል። ይህንም ጉዳይ ወደ እናንተ የምናደርስ ነው የሚሆነው። በስተ መጨረሻም በኢትዮጵያ ውስጥ ያሉ ሁሉም ወረዳዎች ውስጥ ኢንዱስትሪዎች እንዲገነቡ ያለመ ስራ መጀመሩም ተነግሯል። ይህንም ጉዳይ ወደ እናንተ የምናደርስ ነው የሚሆነው። ወደ ባህር ማዶ ተሻግረን ደግሞ ራሺያ በፑቲን ቀጥተኛ ትዕዛዝ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራኦሬን ለመደገፍ በከፍተኛ የስልጣን ብቃት ያጠናቀቁ ልዩ ኮማንዶችን ወደ ቡርኪናፋሶ መላኳን ከሀገሪቱ የዜና ምንጮች ለመረዳት ተችለዋል። ይህንም ጉዳይ ወደ እናንተ የምናደርስ ነው የሚሆነው። አድማጮቻችን ለዚህ ቻናል አዲስ ከሆናችሁ ላይክ

የአማራ ክልል ዳኞች ማህበር ፌዴራል መንግስቱ የወሰነው አዲሱ የደሞዝ ጭማሪ በክልሉ ለሚገኙ ዳኞችና ለዳኞች አስተዳደር ጉባኤ ተሿሚዎች እስካሁን ተፈጻሚ እንዳልሆነ አሳውቋል። ሆኖም መንግስት ለዳኞች ያልተከፈለው የደሞዝ ጭማሪ እንደሚለቀቅ ቃል መግባቱን ማህበሩ ገልጧል። ማህበሩ የክልሉ ዳኞች አስተዳደር ጉባኤ ለዳኞች የወሰነው የእርከን ደሞዝና የጥቅማ ጥቅሞች መመሪያም እስካሁን ተግባራዊ አልሆነም ብለዋል። የክልሉ ጠቅላይ ፍርድ ቤት የእርከን ደሞዝ እና የጥቅማ ጥቅሞች እንዲለቀቁ ለክልሉ መንግስት ጥያቄ አቅርቦ ክትትል እያደረገ መሆኑን ማህበሩም ጠቅሰዋል። ማህበሩ ለዳኞች እርከን ጭማሪና ጥቅማ ጥቅሞች የክልሉ መንግሥት በአፋጣኝ በጀት እንዲመድብም ጠይቀዋል። ከዛው ከአማራ ክልል ሳንወጣ በአማራ ክልል ግጭት ውጫዊ ኃይሎች ተሳትፎ እያደረጉ ናቸው ያለው አብን የኤርትራ ሀገርነት ላይ ጥያቄ አለኝ ብለዋል። የአብን ስራ አስፈጻሚ ኮሚቴ የሕዝባችን መሰረታዊ ጠላቶች ያላቸው ውጫዊ ኃይሎች በአማራ ክልሎች ግጭት ተሳትፎ እያደረጉ ይገኛሉ በማለት ድርጊቱ እንደሚያሳስበው አስታውቀዋል። ፓርቲው ውጫዊ ኃይል ያለውን አካል ተሳትፎ ከፌዴራል ኃይሎች አሊያም ከታጣቂዎች ጎን ስለመሰለፋቸው ያ ለው ነገር የሌለ ሲሆን በስም ከመጥቀስም ተቆጥቧል። ፓርቲው ከወያኔ ህወሓት ጋር ያልተቀደሰ ጋብቻ የፈጸሙ ታጣቂዎች መኖራቸውን የአማራን ክልል የወያኔ የጥፋት ድግስ ጨዋታ ሜዳ ለማድረግ ያለመ ጥምረት መፈጠሩንም ይፋ አድርጓል። ወያኔ ወልቃይት ጠገዴ፣ ሰቲት ሁመራ አካባቢዎች የመውረር እቅድ አለው በማለትም ተችተዋል። አብን ሻዕቢያን በአማራና በኦሮሚያ ክልሎች የሚስተዋለውን የጸጥታ ችግር ለማባባስ ከሚ የሚሰሩ ኃይሎች ጋር የአጋርነት ዝንባሌ አለው በማለት የኢትዮጵያ ታሪካዊ ጠላቶች ተቀጽላ በመሆን በሀገራችን ብሔራዊ ጥቅም ላይ ጉዳት ለመጣል ያለመታከት እየሰራ ይገኛል በማለትም ከሰዋል። ከዚህ በተጨማሪም ኤርትራ የኢትዮጵያ መዳከምን ተከትሎ በወያኔ እርዳታ በተናጥል ስምምነትና በሸፍጥ ተገንጥላለች፣ በማለት ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ አለኝ ያለው አብን የኢትዮጵያ ታሪካዊ ይዞታው ከሆ የሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝና ትግልም እንዲደረግበትም ጠይቋል። አብን ኤርትራን በሚመለከት ለኢትዮጵያ በአሰብ በኩል ቀጥተኛ የባህር በር መውጫ መሬት መስጠት አለበት አሊያም ሀገሪቱ ድጋሚ ከኢትዮጵያ ጋር መዋሃድ አለባት የሚሉት ጉዳዮች ሳይጠቀሱም ቀርተዋል። ሌላኛው ዜናችን እንሞታለን እንጂ እንደ አዲስ አንመዘገብም ሲል ህዋት ስለማስታወቁ ነው። ከግንቦት አምስት በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህዋት አሁንም እንደ አዲስ እንደማይመዘገብ እያስታወቀ ይገኛል። ህጋዊ እውቅና አለመመለስ በስምምነቱ ላይ አደገኛ መዘዝ ያስከትላልን ብለዋል። በምርጫ ቦርድ በተቀመጠው ቀነገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ ሁለት ሳምንታት የቀሩት ህዝባዊ ወያኔ ሐርነት ትግራይ ህዋት በድጋ ጋሚ ምንም አይነት ምዝገባ እንደማያካሄድም አስታውቋል። ፓርቲው ሚያዝ 16 ቀን 2017 ዓ ም ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓናል እና ዓለም አቀፉ ማህበረሰብ የህዋትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲልም ጠይቋል። በፌዴራል መንግስት የተደረገ ያለው የፕሪቶሪያ ስምምነትን የሚጥስ አካሄድ በተመለከተ ህዋት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወሰው መግለጫው ፓኔሉም የህዋት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጫ ውጤቱም እስከ ቀጣዩ የፓኔሉ ስብሰባ ተጠናቆ እንዲቆይ ሀሳብ ሰጥቶበታልም ብለዋል። ነገር ግን ፓኔሉ እስካሁን ባለመሰብሰቡ በአጠቃላይ የስምምነቱ አፈጻጸም ሆነ የሚታዩ ጥሰቶችን መገምገም አለመቻሉንም አመላክተዋል። ሌላኛው ዜናችን በኢትዮጵያ ውስጥ ያሉ ሁሉም ወረዳዎች ውስጥ ኢንዱስትሪዎች እንዲገነቡ ያለ መስራ መጀመሩ ስለመነገሩ ነው። ይህም በገጠር ያሉ ዜጎች ዳቦ ወይንም ሌላ የሚፈልጉት ምርትን ለመግዛት ወደ ከተማ እንዳይመጡም ይረዳቸዋል ተብለዋል። በሀገሪቱ ያሉ ወረዳዎች በየአካባቢያቸው እንደሚገኙት የግብይት አይነት እያንዳንዳቸው እስከ ሶስት ኢንዱስትሪዎች እንዲኖራቸው እየተሰራ መሆኑን የኢትዮጵያ ኢንተርፕራይዝ ልማት ተናግረዋል። በዚህም ባለፉት ዘጠኝ ወራት 26 ኢንዱስትሪዎች በገጠሪቱ የሀገሪቱ ክፍሎች መቋቋማቸውን የጠቀሰው ተቋሙ ቁጥራቸውን ለማሳደግ በብርቱ መስራቴን እቀጥላለሁ ሲልም ገልጠዋል። በገጠር አካባቢዎች ኢንዱስትሪዎች ማስፋፋት የአካባቢው ነዋሪዎች ምርት በቀላሉ እንዲያገኙ ከማድረጉም በተጨማሪ የስራ ዕድል በመፍጠር ከገጠር ወደ ከተማ የሚደረገው ፍልሰት ይቀንሳል ሲባልም ሰምተናል። ባለፉት ዘጠኝ ወራትም በሀገር አቀፍ ደረጃ አንድ መቶ ሃምሳ አንድ ሺህ ሰዎች በመካከለኛና በአነስተኛ ኢንዱስትሪ ሪያዎች ሥራ አግኝተዋል ሲሉ የኢትዮጵያ የኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አብዱልፈታህ የሱፍም ተናግረዋል። የኤሌክትሪክ ኃይል በበቂ አለማግኘት፣ የፋይናንስ አቅርቦት ችግር፣ የአስፈጻሚ አካላት አለመናበብ፣ በጥራት ማምረት አለመቻልና ሌሎች የመሠረተ ልማት ችግሮች የአምራች ዘርፉን እየፈተኑ ያሉ ችግሮች እንደሆኑም ኃላፊው ጠቅሰዋል። ችግሮች ቀንሰው ምርት እንዲጨምር ከሚመለከታቸው ጋር እየሰራን ነው ሲሉም ተናግረዋል። አድማጮቻችን አሁን ደግሞ ከባህር ማዶ ወደ ገኝናቸው ስናልፍ ወደ ጎረቤት ሀገራት እናልፋለን። የሶማሊያ መንግስት ዛሬ ባከናወነው ሹም ሽር የውጭ ጉዳይ ሚኒስትርን መከላከያ ሚኒስትር ማድረጉን አስታውቋል። የሶማሊያ ጠቅላይ ሚኒስትር ጽፈት ቤት እንደገለጸው የውጭ ጉዳይ ሚኒስትር የነበሩትን አህመድ ሞሊም ፋቂን ከዛሬ ጀምሮ የመከላከያ ሚኒስትር ሆነዋል ብለዋል። እንዲሁም በተሰናባቸው የውጭ ጉዳይ ሚኒስትር ምትክ አብዲ ሳሊን አብዲ አሊ የተባሉትን ግለሰብ መሾማቸውን አስታውቋል። የመከላከያ ሚኒስትር የነበሩት ጅብሪል አባዲ ረሺድ ይህንን ሹመት ካገኙ ጥቂት ወራት የተቆጠሩም ሲሆን በዛሬው ሹም ሽር ምንም ቦታ እንዳላገኙም ሮይተርስ የዜና ወኪል ዘግቧል። ሌላኛው የውጭ ዘገባችን ደግሞ ራሽያ በፑቲን ቀጥተኛ ትእዛዝ የቡርኪና ፋሶን ፕሬዝዳንት ኢብራሂም ትራውሬን ለመደገፍ በከፍተኛ የስልጣንና ብቃት ያጠናቀቁ ልዩ ኮማንዶችን ወደ ቡርኪና ፋሶ መላኳን ከሀገሪቱ የዜና ምንጮች ለመረዳት ተችለዋል። ራሽያ ለቡርኪና ፋሶ ልዩ ወታደሮችን ለመላክ ያስገድዳት በፈረንሳይና በሌሎች ሀገራት የተመራ ልዩ ገዳይ ቡድን ኢብራሂም ትራኦሬን ላይ ተደጋጋሚ የግድያ ሙከራ ማድረጋቸውን ተከትሎ ነው። ወደ ቡርኪና ፋሶ ያቀኑት የራ ከራሺያ ወታደሮች የቡርኪና ፋሶ አየር ማረፊያ እንዲቆጣጠሩም ተጠቁሟል። ከራሺያ በተጨማሪም ሰሜን ኮሪያና ቻይና ኢብራሂም ትራውሬ ላይ አንዳች ነገር ቢፈጠር ዝም ብለን አናይም ማለታቸውን ቡርኪና 24 አስነብቧል። የራሽያው ፕሬዝዳንት ፑቲን እኛ ያለን ኢብራሂም ትራውሬ ላይ ምንም አይነት አደጋ አይደርስበትም፣ አሜሪካና ፈረንሳይ የአንድ ነፃ አገር ፕሬዝዳንት ይዘው የማሰር መብት የላቸውም ያሉም ሲሆን ሩሲያ ከቡርኪና ፋሶ ምንም ነገር አትሰርቅም፣ ሀብት ብዝበዛ የማድረግ ፍላጎት የላትም። ፍታዊ ንግድ እንዲኖር እንፈልጋለን ብለዋል። እኛ ሀገራችን ላይ ሆነን ወደ ቡርኪናፋሶ አገር ሳንገባ ቡርኪናፋሶ ያላትን ማዕድን በራሷ አገር አምርታ በንግድ ስምምነታችን መሰረት ወደ እኛ ሀገር መሸጥ ነው ብለዋል። ውድ አዲስ ኢንሳይደር ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ለሰዓቱ መደመጥ የነበሩት ዜኖቻችን የሰማችኋቸው ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ።